ሩታዬ አምሮባት አበባ መስላ እንግዲህ ከአዲስ እንግዳ ጋር መጣለች ማለት ነው። ሩታዬ እንደዚህ እምር ብሎብሽ ስለመጣሽ እጅግ በጣም ደስ ብሎኛል ማለት ነው። ዌልካም፣ እንኳን ደህና መጣሽ። መቼም አዲስ እንግዳ ይዛብን የመጣችው አዲስ ህይወት ጀመረች አለለም እናንተ ማን ነው የቅኔው ነገር ያሳቀው ማለት ነው። አቤት ቅኔ አቤት ቅኔ ቅኔ ብሎ ዝም ማለት ነው። ምን ያለች መሰላችሁ፣ መብራት እስኪመጣ ቆሞ ሲጠብቃት አራዳ መጣና በሻማ ወሰዳት ብላ በምላሷ እም ብላለች ማለት ነው። አቤት አብርሃት፣ መልካም የመናደር ጊዜ ሁንልህ መቼም ልታናድድህ ሩታዬ ወገቧ ተጠቅ ብላ መታለች። ቻለው። አንዳንዶቹ ኮመንታተሮችም እናንተም ቻሉት። መልካም የመሳደብ ዘመን ይሆንላቸው። እናንተ ቢያንስ እንኳ ቪዲዮን እስከምትለቀው ድረስ ምን አለበት በታገሳችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኑ ቤተሰብ። ላይክ አድርጉ። መቼም ተመላልሽ ባችኋለሁ። ላይክ አድርጉ። ላይክ ሳታደረጉ ንቅንቅ እንዳትሉ ማለት ነው። አዎ የሩታዬ ቤተሰብ ያብርሽዬ ቤተሰብ ላይክ አድርጉ። አሰላሙ አሌይኩም ረህመቱላ ወበረካቱ። ውድና የተከበራችሁ ይህ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላም ወጇል ላህብዛልኝ ለአላህ ብዬ ወዳችኋለሁ። ቤተሰብ እንዴት ናችሁ? ላይ ደህና ናችሁ ወይ? እኔ ያለው አልሐምዱሊላ በጣም ደህና ነኝ። እንግዲህ ሩታዬ እንደዚህ አበባ መስላ መስከረም መስላ መጣለች ማለት ነው። ማነው ልክ እንደኔ እንደዚህ ሲያየት በጣም የተደሰተው ማለት ነው? እኔ አታስዋሹኝ፣ በጣም ተደስቻለሁ። ምክንያቱም ሰሞኑ እያየናት በጣም ነበረ እንትን ነው ማለት ነው። አሁን ግን ዛሬ ላይ ግን እንደዚህ አበባ መስላ አምራ ተውባ ኮሚኒቲ ዋላል በቅኔ ፎቶ ለቃለች ማለት ነው። ዌልካም ሩታዬ እንኳን ደህና መጣሽ። ነገር ግን ይህ ሰውዬ ማን ነው? ዘራ ፈከኬ ዘራ ዘራ ፈከኬ ዘራፍ! አሁንስ አብርሃም ወቅዬ ነው እንዲ እከኬ ዘራፍ የምለው ማለት ነው። እንዶ ማን ነው ይሄ በአብርሃም እንዲ ውስድ ሊያደርግብን የመጣ ቀለሟ እንዴ እንዳቸኩ ቪዲዮ ሳታይማ ምንም አይነት መቸኮል የለም። ለማንኛውም ቪዲዮ አይቼ ነው ሀሳብ አስተያየቴ በደንብ የምሰጠው ማለት ነው። እናንተ ቅኔውን ብቻ አይታችሁ የተጻፈውን አይታችሁ የምትሳደቡ ሰዎች በሰላማችሁ ነው። መልካም የመሳደብ ጊዜ ይሁንላችሁ። ያው የስድብ አመል ያለበት ሰው ሁሌም እንደተሳደበ ነው። ዛሬ ራሱ እኔ ጋ ራሱ ስንቶቻችሁ አፋችሁ ከፈታችሁ አውዝቢን ላይ ምሽጣ አርጅም። እናንተ ሴት ሆናችሁ የሴት በቃ ብልግና የምትሳደቡ እናንተ እናንተ ምን አይነት ተንከሲሶች ናችሁ ማለት ነው። እንግዲህ እንደዚህ እያያችኋት ፍም ፍም ዋጡ። እንደዚህ ቅጥል ልበሉ ማለት ነው። እሷ እንደዚህ እንዳማረባት ነው ሁሌም የምትመጣው ማለት ነው። ዛሬ እንደውም በይበልጥ ቅጥል እርር ልታረጋችሁ፣ እንግዲህ ይኸው አምሮባት ተውባ መጥታለች ማለት ነው። ሰው አይታገስም፣ ቪዲዮ እስከሚሄድ ድረስ አይታገስም። በኮመንት የማየው ስድብ ጉድ እናንተ ዛሬ ራሱ ወላሂ ነው የምላችሁ። ዛሬ እኔ የሚሳደብ ተሳደብ ቪዲዮ አልሰራሁኝም። ሩታን የሚሰድብ እኔ ቤት ማለት ነው። ሩታን የምትሳደቡ ብልግና ስድብ የምታሳደቡ እናንተ አሳዳጊ የበደላችሁ ማለት ነው። እናንተ አስተዳደጋችሁ የጎደለ የጎዳና ልጆች ማለት ነው። እናንተ በደንብ አድርጌ አጥቤ እሸኛችሁ ነበር፣ ነገር ግን አሁን በዚህ ቪዲዮ አልሳደብም። እናም ቤተሰብ ሩታዬ እንደዚህ ጨረቃ መስላ መጥታልናለች። እንኳንም ጨረቃ መስለሽ፣ እንኳንም አበባ መስለሽ መጣሽ። የኔ አቃጣይ ማለት ነው የኔ ነብሬ የኔ አንበሳ ማለት ነው። እውነቴን ነው፣ አቃጠልሻቸው እኮ ለጠላቶችሽ ማለት ነው። እና እንግዲህ ከአንድ ወንድ ጋር መጥታለች ማለት ነው ቤተሰብ። እኔ አዲስ ሕይወት አልላችሁ አዲስ ሕይወት ጀመረች ሩታ ልል አልችልም፣ ምክንያቱም በዚህ ሰዓት ለእሷ አይመጥናትም፣ እንደዚህ አይነት ነገር ማለት ነው። እንደዚህ አይነት ነገር አይመጥናትም። ነገር ግን አንድ ሰው ለማናደድ ነው ይዛ የመጣችው ማለት ነው። ወይ ዘመዷ ሊሆን ይችላል፣ ወይ ያጎቷ ልጅ ይሆናል፣ ወይ ያክስቷ ልጅ ይሆናል። አላሁ ዓለም አላውቅም። እና ሁሉንም ነገር እኔ ቪዲዮን አይቼ ነው ሀሳብ አስተያየቴን የምሰጠው ማለት ነው። ዝም ብሎ ብቻ ፎቶ ስለተለጠፈ እና ኮሚኒቲ ላይ የሆነ ቅኔ ስለተናገረች ስለጻፈች ብቻ ከሷ አንስቼ ለምን እንዴት እንደዚህ ታደርጊያለሽ አንቺ ሁል ጊዜ እንደዚህ እንደዚህ ብዬ መሳደብ አልችልም። እኔ መሳደብ አቁም፣ ያለ እውነት ነው የምላቸው። አንዳንድ ብቻ ልታሳስቱን የምትሞክሩ ልጆች አላችሁ። እንዲ የስራችሁ ይስጣችሁ። ተው እረፉ፣ በቃ ስድብ ጥሩ አይደለም። ለዚች አጭር ህይወት አንሰዳደብ፣ በቃ አንሰዳደም በሚሰሩት ቪዲዮ ሀሳብ አስተያየታችን በነፃነት እንስጥበት። እኛ ኮ ሀሳብ አስተያየት ስንሰጣቸው እነሱ ይደሰታሉ። እውነቴ ነው የምላችሁ። በእኛ ኮ የሚጠቅማቸው ነገር እኮ ያገኛሉ፣ አይዲያ ይወስዳሉ። እኛም በእነሱ እንደምንፈተፍት፣ እነሱም ደግሞ በኛ በምንናገረው የሆነ ነገር አይዲያ ይወስዳሉ። አላያችሁም? በዚህ ሰሞን አንድ የሽማግሌ ይዘት ጠይቅ ስንለው ጋሽ ይዞ ሲመጣ ይቅርታ ጠይቅ ስንለው ይቅርታ ሲጠይቃት እኛ ባልነው በሙሉ ነው እኮ ቪዲዮ የሚሰሩት ማለት ነው። ስለዚህ እኛ በምንሰጣ ያወቃቸው ሀሳብ አስተያየት እናንተ ምን አስጨነቃችሁ? የምን ቤት ናችሁ እንደዚህ እንትን ሀሳብ የምትሰጡት? እንዲሁ በእነሱ መስራት ምን አገባሽ? ምን አገባችሁ እናንተ ማለት ነው። ዶን ቆሮች ማለት ነው እናንተ እዛ ተደናቆሮ፣ እንጂ እኛ ምን እንደምንሰራ በደንብ ጠንቅቀን እናውቃለን። እናንተ ለምን ትሰራላችሁ? ለምን አትሰሩ? ይህ ማለት መብትም የላችሁ እንዴ? ያማችኋል እንዴ? እና በቃ አትሳደቡ። ስድብን እኔ እንድሳደብ እንዳታደረጉኝ ማለት ነው። በተለይ ይህ ብልግና ስድብ ለሩታም የምትሰድቡ ለእኔ የምትሰድቡኝ ባለጌ ቆሻሻዎች፣ የጎዳና ልጆች ማለት ነው። እናንተ አርፋችሁ ቁጭ በሉ። ይኸው መልካም የመቃጠል ጊዜ ይሆንላችሁ። ይኸው ልታቃጥላችሁ፣ እርር ልታደረጋችሁ መጣች። የኔ አንበሳ የኔ ጀግና ማለት ነው። እንኳን መጣሽ ደግ አረገች። ገና እሳት ነው የምትለብሱት ማለት ነው። ገና እንደሚጥሚጣ ትቃጠላላችሁ፣ ገና ማለት ነው። እውነቴን ነው የምላችሁ፣ የሩታ የእግሯ ጣቢያ አትሆኑም። የሩታ ማለት ነው እውነቴን ነው፣ የእግሯ አጣቢያ አትሆኑ። እስኪ ትንሽ ጭንቅላት፣ አስተሳሰብ ካላችሁ ልክ እንደሷ ስሩ፣ እስኪ ስሩ። በየቤቱ እየዞራችሁ ብልግና ከምትሳደቡ ቤታችሁ ገብቼ ሳይ ሴቶች ናችሁ፣ ሴቶች ማለት ነው። ወላሂ ዛሬ የተሳደቡት ብልግና መጥተው እኔ ጋ እኔ ስክሪንሹት አላነሳም። አሁን ከዚህ በኋላ በእናንተ ስክሪንሹት አንስቼ እኔ ፎንት ቪዲዮ አልሰራባችሁም። እናንተ እንደዚህ እያያችሁን ትቃጠላላችሁ ማለት ነው፣ እንዲ ያቃጥላችሁና አንዳች ነገር ማለት ነው። እና አምሮታዬ የኔ አቃጣይ የሚዲያው ንግስት ማለት ነው። እንኳን ደህና መጣሽልን፣ እንኳን ደህና መጣሽልን። ግን ያው በምትሰሪው ቪዲዮ ዛሬ በሰራሽው ቪዲዮ ሀሳብ አስተያየት ይሄን እሰጣለሁ ማታ ማለት ነው። እስከዛ ድረስ ግን ምንም ነገር አልናገርም። እንዲህ ጾመኛ ነው። እውነቴን ነው የምሏቸው ጾመኛ ማለት ነው። አፌ በዚብ ነው የተዘጋው። ለምን ገና ቪዲዮን አላየሁማ። ፎቶ ተለጠፈ እንጂ ምን መልእክት እንዳለው ገና አልሰማሁም ማለት ነው። ሰምቼ ነው በዛ ላይ ሀሳብ አስተያየቴን የምሰጠው ማለት ነው። እኔ እንደናንተ አይደለወኝም እንዳንዳንዶቹ ማለት ነው። ለማንኛውም ቤተሰብ እንግዲህ በጉጉት እንጠብቃት ዛሬ ማታ ብላለች ማለት ነው። ሩታዬ አዲስ እንግዳ ነው እንደነገርኳቸው፣ አዲስ እንግዳ ይዛብን መጥታለች ማለት ነው፣ ከነ እንግዳዋ ዌልካም እንላለን ማለት ነው። በድጋሚ ዌልካም ሩታዬ፣ ይህን አንበሳ ይህን ጀግና ማለት ነው። አንቺ ማን ነው? በአብርሃም ላይ እንደዚህ ምናምን? አዎ፣ በአብርሃም ላይ የመጣ ሰው ከሆነ እኔም እናገራለሁ። ነገር ግን ፎቶ ለጠፉ እንጂ ይሄ ሌላ ምናምን የሚያመለክት ጽሁፍ አልጻፉም። በቃ አቸኩሉ። ታገሱ። ፎቶ ለጠፈች እንጂ ምንም አይነት ነገር ወይ ፍቅረኛዬ ነው አላለች፣ ወይ ወደፊት ባሌ ነው ብላ አልተናገረች። ብቻ ዝም ብላችሁ ፎቶ ስለተለጠፈና የሆነ ቅኔ ብቻ ስለጻፈች የምትሳደቡ እስኪ ትንሽ ታገሱ። እስከ ማታ ድረስ ታገሱ፣ ቪዲዮ እስከምታዩት ድረስ ማለት ነው። አቤት አቤት፣ መቸኮል፣ አቤት መቸኮል፣ አቤት የስድብ ሱስ። እኔ እናንተ እኔ እንጃላችሁ እኔ እናንተ አላቅላችሁ ማለት ነው። ለምትሳደቡ መጥፎ ቃላትን ከአንደበታችሁ የምታወጡ ማለት ነው። እንግዲህ አላህ ልቦና ይስጣችሁ ለእናንተ ማለት ነው። ለእናንተ እውነቴን ነው የምላችሁ። አላህ ልቦና ይስጣችሁ ነው የምላችሁ ማለት ነው። ለማንኛውም ውዶችዬ እንግዲህ በጉጉት ጠብቋት፣ የሩታዬ አድናቂዎች ወዳጆች ማለት ነው። ዛሬ ማታ ተብለናል፣ እንግዲህ እንጠብቃለን ማለት ነው። ሰላማችሁ አላህ ያብዛልኝ። ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ በረካቱ ባይ